የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላቸው አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆ። በአዊ ብሔረሰብ አስተዳደር ዞን ማንኛውም የማህበራዊ ትስስር ገጾችን የሚጠቀም ሰው የአማራ ክልል ርዕሰ መስተዳደር የአቶ አረጋ ከበደ ፎቶን ፕሮፋይል እንዲያደርጉ ሲታዘዙ፣ በዋግምራ ብሔረሰብ አስተዳደር ዞን ደግሞ የበይነ መረብ አጻጻፍ እናጠቃቀም በሚል የክልሉን መንግስት ለማሞገስ የአጻጻፍ ስልጠና እየተሰጠመ መሆኑን አገው ሚዲያ ከእንጅባራና ሰቆጣ ከተሞች አረጋግጧል። በስፋት የምንቃኘው ጉዳይ ይሆናል። በኦሮሚያ ክልል በጠንካራ አደረጃጀትና ተሳትፎ የሚታወቁ ሁለቱ ተፎካካሪ የፖለቲካ ፓርቲዎች ኦነግና ኦፌኮ በቀጣይ ዓመት በሚደረገው ጠቅላላ ምርጫ ለመሳተፍ የሚያስችል አቋም ላይ እንዳልሆኑ አስታወቁ። ይህንንም የምታደምጡት ይሆናል። አሜሪካ ለቡርኪናፋሶ መሪ ይቅርታ ጠየቀች። ቅሬታ ባስነሳው ንግግር ዙሪያ ማብራሪያ ሰጥታለች። ይህንንም ወደ ባህር ማዶ ተጉዘን የምንቃኘው ይሆናል። ክብራትና ክብራን ከአጎ ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአጎ ሚዲያ አዲስ ከሆናችሁ ሸር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታው ወደ ዝርዝር መረጃው እናልፋለን። መልካም ቆይታም በአዊ ብሔረሰብ አስተዳደር ዞን ማንኛውም የማህበራዊ ትስስር ገጾችን የሚጠቀም ሰው የአማራ ክልል ርዕሰ መስተዳደር የአቶ አረጋ ከበደ ፎቶን ፕሮፋይል እንዲያደርጉ ሲታዘዙ፣ በዋግምራ ብሔረሰብ አስተዳደር ዞን ደግሞ በየነ መረብ አጻጻፍና አጠቃቀም በሚል የክልሉን መንግስት ለማሞገስ አጻጻፍ ስልጠና እየተሰጠ መሆኑን አገው ሚዲያ ከእንጅባራና ሰቆጣ ከተሞች አረጋግጧል። በአዊ ብሔረሰብ አስተዳደር ዞን ከአማራ ክልል ርዕሰ መስተዳደር ከአቶ አረጋ ከበደ ጋር ህዝባዊ የሆነ ውይይት ለማድረግ ከዞን አመራር ቤተሰቦች እና ታማኝ አገልጋዮች ከተመረጡ በኋላ በድ ድብቅ የዞኑ አመራር ለአማራ ክልል እርሰ መስተዳድር አቶ አረጋ ከበደ የሚነሱና የማይነሱ ሀሳቦች፣ የሚጠየቁና የማይጠየቁ ጥያቄዎች፣ ሀሳብ የሚያነሱና የማያነሱ ተሳታፊዎች የሚል ስልጠና የተሰጠ ሲሆን ማንኛውም የስብሰባው ተሳታፊዎች ደግሞ በዞኑ አስተዳዳሪ ትዕዛዝ እንደደረሳቸው የአገው ሚዲያ ምንጮች ለአገው ሚዲያ ያረጋግጠዋል። ይህንንም የአገባዊ ብሔረሰብ ዞን አስተዳዳሪ ራሳቸው በፌስቡክ ፕሮፋይሉ ላይ የአቶ አረጋን ፎቶ እንዳደረገ እነዚህ የመረጃ ምንጮቻችን ያረጋገጡ ሲሆን ይህም የአገባዊ ብሔረሰብ ዞን አመራሮች ደካማ ስለመሆናቸው ማሳያ ነው ሲሉ አስተያየታቸው ማቀፋቸውን አካፍለዋል። በተያያዘ መረጃ የዋግምራ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ለሁሉም ወረዳ አመራሮችና ለተቋማት የህዝብ ግንኙነት ክፍሎች የበየነ መረብ ዜና አጻጻፍና አጠቃቀም በሚል ርዕስ የተዘጋጀ ስልጠና በሰቆጣ ከተማ አስተዳደር ሰጥቷል። በስልጠናው ላይ የተገኙት የሰቆጣ ከተማ አስተዳደር ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ዳዊት ምትኩ የሚዲያ ዘርፉን በሚገባ ልክ ለማሳደግና ስራዎቻችንን ለእይታ እንዲቀርቡ ለማድረግ ሁሉንም የሚዲያ አማራጮች ተጠቅሞ መረጃዎችን ማሰራጨት ይገባል ሲሉ ተሰምተዋል። ስልጠናውን የሰጡት ብሔረሰቡ አስተዳደሩ የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ ከፍ ያለው ደባሽ በበኩላቸው በይነ መረብ ማለት ኢንተርኔትን ተጠቅሞ ዓለም ላይ የሚለቀቁ የተለያዩ መረጃዎችን በተመሳሳይ ጊዜ ለብዙሃኑ ተደራሽ የምናደርግበት ዘርፍ ነው ሲሉ አብራርተዋል። በይነ መረብን የዓለም ሀገራት ለእድገታቸው እንደ መሰረት ተጠቅመውታል ያሉት አቶ ከፍ ያለው፣ ጊዜው የስልጣኔና የበይነ መረብ ስለሆነ የቴክኖሎጂ አጠቃቀማችንን በማዘመን ከጊዜው ጋር ለመራመድ እንደሚረዳ ማክለዋል። በመጨረሻም የከተማ አስተዳደሩ የሰጠውን ስልጠና ተጠቅማችሁ አመራሩና የተቋሙ የኮሚኒኬሽን ባለሙያዎች ተናባ ችሁ ሚዲያን ለክልልና ለዞን አመራሮች መልካም ገጽታን ለመገንባት እንዲሁም ለሰላም ለማህበራዊና ኢኮኖሚያዊ እድገትን በመጠቀም የሚጠበቅባቸውን ኃላፊነት ልትወጡ ይገባል ሲሉ የብሔረሰብ ዞኑ አመራሮች አሳስበዋል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ውይይት መድረክ በመካሄድ ላይ ነው ሲል የሚናፈሰው እና እንደ ክልል ከገባንበት ቀውስ ለመውጣት ሁሉም አካል በትብብርና በአንድነት መስራት እንዳለበት ተገለጸ እየተባለ የሚናፈሰው መረጃ መሰረተ ቢስ ነው ተባለም። በመድረኩ ላይ የተገኙት የአማራ ክልል ብልጽግና ፓርቲ የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዘሪሁን ፍቅሩ ባለፉት ሁለት ዓመታት በክልሉ የተከሰተው ችግር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታውን በከፍተኛ ሁኔታ እናግቶታል ብለዋል። በክልላችን በሁሉም አካባቢዎች በሚባል ሁኔታ እንቅስቃሴዎች ተገድበው በርካታ ቀውሶችን አስተናግደናል ያሉት ኃላፊው እንደ ክልል ከገባንበት ቀውስ ለመውጣት ሁሉም አካል በትብብርና በአንድነት መስራት አለበት ሲሉ ቤተሰባዊ በሚመስል የአማራ ፖለቲካ ኃይሎች ብቻ በሚወያዩት ነገር ግን በክልሉ የሚገኙ ሌሎች የፖለቲካ ፓርቲዎች በንቃት ባልተሳተፉበት መድረክ ላይ በመገኘት አስገንዝበዋል ክልል ውስጥ በሚገኙ የብሔረሰብ ዞኖች ውስጥ በየቀኑ ንጹዓን እየተገደሉ ባሉበት ጊዜ ኃላፊው በክልሉ በተከናወኑ ስራዎች ላይ አንጻራዊ ሰላም ተገኝቷል ብለዋል። በአሁኑ ጊዜ በሁሉም አካባቢዎች መደበኛ የፖለቲካዊ ማኅበራዊና የኢኮኖሚ እንቅስቃሴዎች እየተካሄዱ ነው ማለታቸው የብሔረሰብ ዞኖች እንደረሱና በህዝቡ ዘንድ ጥርጣሬ እንዲፈጥር አድርጓልም ተብሏል። ነገር ግን በውይይት መድረኩ በሁሉም የአማራ ክልል አካባቢዎች የሚንቀሳቀሱ የፖለቲካ ፓርቲ አመራሮች፣ የአመራር ተወካዮችና አባላት እየተሳተፉ እንደሆነ አድርጎ የተሳሳተ መረጃ ለህዝቡ ማስተላለፍ የአማራ ክልል መንግስትና በአማራ ስም የተደራጁ የፖለቲካ ፓርቲዎች በስም ተለያይተው በግብር አንድ መሆናቸውን መላው የኢትዮጵያ ህዝብ ማወቅ አለበት ያለው አንድ አስተያየት ሰጪ ውይይቱ ሌላ ድብቅ አጀንዳ ሊኖራቸው እንደሚችል ያለውን ግምት አስቀምጦ ምክንያቱም በአማራ ክልል የሚንቀሳቀሱ ሌሎች ጠንካራ የፖለቲካ ፓርቲዎች ሳይሳተፉ እንደተሳተፉ ማስወራት አንዱ ማሳያ ነው ብለዋል። በኦሮሚያ ክልል በጠንካራ ደረጃጀትና ተሳትፎ የሚታወቁ ሁለቱ ተፎካካሪ የፖለቲካ ፓርቲዎች ኦነግና ኦፌኮ በቀጣይ ዓመት በሚደረገው ጠቅላላ ምርጫ ላይ ለመሳተፍ የሚያስችል አቋም ላይ እንዳልሆኑ አስታወቁ። በኦሮሚያ ክልል በጠንካራ አደረጃጀትና ተሳትፎ የሚታወቁ ሁለቱ ተፎካካሪ የፖለቲካ ፓርቲዎች ኦነግና ኦፌኮ በተለያዩ አካባቢዎች የሚካሄዱ ግጭቶች ብቻ ምርጫውን ላለማከናወን በምክንያትነት ሊጠቅሱ እንደሚችሉ ቢቢሲ በዘገባው አመላክተዋል። ሁለቱ ታዋቂ ፓርቲዎች ከቦታ ቦታ ተንቀሳቅሰው የምርጫ ቅስቀሳ ማድረግ እንደማይችሉና መንግስት ከፍተኛ ጫና እንደሚያደርስባቸው ገልጸዋልም ተብሏል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ነባር ችግሮች ሳይፈቱ ምርጫ ከተካሄደ ሀገሪቱን ወደ ባሰ ትርምስ ይከታታል በማለት ማስጠንቀቃቸውን በዘገባው ተጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫው ቅድመ ዝግጅት እያደረገ መሆኑና ምርጫውንም በተቀመጠለት የጊዜ ሰሌዳ እንደሚያከናውን ሰሞኑን አስታውቆ ነበር። አሜሪካ ለቡርኪና ፋሶ መሪ ይቅርታ ጠየቀች፣ እንዲሁም ቅሬታ ባስነሳው ንግግር ዙሪያ ማብራሪያ ሰጥታለች። አሜሪካ ቀደም ሲል በቡርኪና ፋሶ ፕሬዚዳንት ካፒቴን ኢብራሂም ትራውሬ ላይ ለተሰነዘሩ ውንጀላዎች ይፋዊ ይቅርታ ጠየቀች። በአሜሪካ የአፍሪካ እዝ አፍሪኮም ዋና አዛዥ ጀኔራል ማይክል ሌንግሌ የተሰጠው ይህ ይቅርታ ከቅሬታ አስነሽ ንግግራቸው ጋር ተያይዞ ማብራሪያ ሰጥተዋል። ጄኔራል ሌንግሌ ቡርኪና ፋሶን ለመውረር ሳይሆን ለማዳን ነው የመጣ ነው ሲሉ በኬንያ የሰጡት አስተያየት በበርካታ የቡርኪና ፋሶ ዜጎች ዘንድ ቅሬታ አስነስቶ ነበር። ጄኔራሉ ንግግራቸው የግል መልከታ እንጂ የአሜሪካ መንግስት አቋም እንዳልሆነ ገልጸው የሕዝቡን ሉዓላዊነት እናከብራለን ሲሉም ገልጸዋል። በመቀጠልም ቡሪኪና ፋሶ በኢኮኖሚና በመሰረተ ልማት እያሳየች ያለውን እድገት አድንቀው ለተፈጠረው አለመግባባት ይቅርታ ጠይቃለሁ ሲሉም ይቅርታቸውን አረጋግጠዋል። ዶናልድ ትራምፕ የሁለቱ ሀገራት ትስስር ዳግም እንዲጀመር መመሪያ ሰጥተዋል። የአሜሪካ ልዑክ ቡድንን የመሩት ዊል ስቲቨንስ እኛ ማንንም ለማስተማር እዚህ አይደለንም፣ ግባችን መደማመጥና መከባበር ላይ የተመሰረተ ግንኙነትን መገንባት ነው ብለዋል። ይህ በእንዲህ እንዳለ በውጭ ሀገራት የነበሩ የቡሪኪናፋሶ ተወላጅ ዶክተሮችና ምሁራን ሀገራቸውን ለማሳደግ ከፕሬዚዳንት ትራውሬ ጋር ለመስራት ወደ ትውልድ ሀገራቸው እየተመለሱ ይገኛል። መረጃውን ከቮይስ ኦፍ አሜሪካ ወስደናል። ክቡራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።